መቶ 116ኛ የሰራዊቱን በዓል ስናከብር ምንን አስበናው ማክበር ያለብን፣ አንደኛ የመጀመሪያው በዘመናዊ ፖሊስ ታሪክ ውስጥ ሀረር ከፍተኛ ሚናን አለ የሀረር ዋነኛው ጥንስሶ የተጀመረው ሀረር ላይ ነው። ስለዚህ አንድ ኩራት ነው እሱ። ሌላው 116ኛ ክብረ በዓላችን ስና የምናከብርበት ማግስት በክልል ደረጃ ከፍተኛ የልማት መነቃቃት ባለበትና በተለይ ለዚህ የልማት መነቃቃት በኮሪደሩም በሁሉም መስክ ክቡር ዶክተር ጠቅላይ ሚኒስትርም ባለፈው በጎበኙበት ወቅት የመሰከሩለት በዘጠኝ ወሩ የጸጥታ ኃይሉ ብሎም ፖሊስ ከፍተኛ ስራ በሰራበት ማግስት ስለምናክብረው ይህንን በዓል ልዩ ያደርገዋል። ስለዚህ በዘጠኝ ወሩ በየዲፓርትመንታችሁ፣ በየክፍላችሁ፣ በየጣቢያዎቻችሁ ለዚህ ስራ መሳካት ላደረጋችሁ ጥረት ለተወጣችሁ ኃላፊነት አመራርም፣ አባሉም በራሴ በክልሉ መንግስት እና በኮሚሽኑ በኮሚሽኑ ስም ልባዊ ምስጋና ላቀርብ እወዳለሁ። በዚህ አጋጣሚ ሌላ አደራ የምላችሁ ነገር ምንድነው ይህን ነገር አጠናክራችሁ መቀጠል አለብት። በሁሉ መስክ ማለት ነው። ሐረር የሰላም የመቻቻል የአብሮነት ከተማነቷን የበለጠ ያረጋገጡ መምጣት በማንኛውም እንቅስቃሴዎቻችን። የከተማዋን አብሮነት የከተማዋን እንግዳ ተቀባይነት የከተማዋን ሰላም የሚያየው በእኛ ውስጥ ነው። ያንን ለማየት በራሳችን መጀመሪያ ሰላም መሆን አለብን። የሰላም አምባሳደሮች መሆን አለብን። ስለዚህ በማንኛውም እንቅስቃሴ ፖሊሳዊ ትክሳችንን ጠብቀን ስማችንን ከፍ በሚያደርጉ ጉዳዮች ብቻ ጊዜያችንን እናሳልፍ የሚል አደራ ማስተላለፍ ፈልጋለሁ በቀጣይ በአመቱ መጨረሻ ሌላ ድርብ ስኬት እንደምናስመዘግብ እርግጠኛ በመሆን ለዛሬ ለነበረን ቆይታ እጅግ በጣም አመሰግናለሁ። ምክትል ኮሚሽነር የህብ ሰላም ይባል አለው። ከፖሊስ የወጣ ሰው ነው የሚያውቀው ስለ ፖሊስ። እኔ ፖሊስ ውስጥ ነበርኩ ሲወጣ ይህን ልብስ እንዴት ድሮ መልበስ ይቻላል ብዬ ነው ሲጓጓ የነበርኩት እና የፖሊስ ሙያ በጣም የሚፈለግና የማይገኝ ሙያ ነው። እሱን አውቃችሁት ሁሉም ባለንበት አካባቢ የፖሊስ ስም የሚጠብቅ ስም ይዘን ስራዎቹ መስራት አለብን። እውነት ለመናገር አሁን የሰራችሁት አሁን እየሰራችሁት ያለው ስራ የሚገርም ስራ ነው። ክልሉ መንግስት በጣም ተደስቶ በየጊዜው ምስጋና ነው እና በእናንተ ስራ ነው እሱ ሰሞኑ ስብሰባ ላይ ነበር። ስለ እናንተ የምንነሳ ነገር እኛ ቀና ብለን ነው ስብሰባ ላይ ቁጭ ብለን የተመለስነው። እሱ በእናንተ ኃይል ነውና፣ እኔ ፖሊስ አንድ ላይ ሆኖ በፍቅር እንደዚህ ሲሰራ በጣም ደስ ይላል። ኦፍማ ሞራሊ ፍጉራ ያናምረ ነማ ብራኔ ገኑ አንይ ሄዱ በበረደን ፖሊስ አጀቹን ዋላፍቱ ጥላሊና

ህብረተሰብ ከያዝ የማንሰራ ሰራ ስራ የለምና ህብረተሰቡን የህብረተሰብ አካላት በመያዝ ህብረተሰቡን የራሳችን አርግተን ከነሱ ጋር ከሰራን ስራችን ውጤታማ ይሆናል። ዘጠኝ ወር የስራ አፈጻጸማችን በጣም በርካታ ስራዎችን ነው የሰራነው። ክቡር ጠቅላይ ሚኒስቴሩ የመጡበት ሰዓት በዓሉ ሸዋሊዱ ሁሉ ነገርም በስኬታማ ነው ስራዎችን ያከናወን ነው። ስለዚህ አሁን ለቀጣይ ደግሞ ለአራተኛ ሩብ ዓመት ደብል ስራዎችን ሰርተን ለማሳየት፣ ከጎንህነን አመሰግናለሁ።